እኛ የዙብላን መዳነት የለም። እኛ የውሸት ድራማ የለም። ማየት ከፈለጋችሁ ወ አባቶቻችን መስቀል ይውጣል። የክርስቶስ ኃይል ግን አለ። የድንግል ማርያም ጠላቶች ሆነው ይመላለሳሉ። ቆሻሻ ይታያችሁ በዚህ ዘመን ቆሻሻ ብራ እየተተፋበት፣ ቆሻሻ ንግግር እየተደፋበት፣ ቆሻሻ ሀሳብ እየተደፋበት ነው። ምናልባት በሚቀጥሉት ዘመናት ይሄ መስቀል ሊቀር ሚችል ስራ ሊሰራ ይችል እንደሆነ ገምታለ። ቆሻሻ እየገፉት፣ ቆሻሻ ንግግራቸው፣ ቆሻሻ ሀሳባቸው፣ ቆሻሻ ስሜታቸው፣ ቆሻሻ መራጣቸው፣ ጥቅያ እየተፉባቸዋል። ቆሻሻ ቆሻሻ ይቀጥላል። አንድ ሻሻ ይብላኝ የእናታቸው ፎቶ ላይ ምራቅ ለማይቶፉት የክርስቶስ እናት ላይ ግን ጭቅ ለሚት ቆሻሻን ለሚጀፉት፣ የከበደውን ለሚንቁት፣ ከፍ ያለው ዝቅ ለሚያደርጉት ይብላኝ። ይሄ የተገፋ መስቀል አሁንም እየተገፋ ይመስላል እየተገፋ ይመስላል። በዓሉም እየተገፋ ይመስላል። ክብሩም እየተገፋ ይመስላል። ኃይሉም እየተናቀ ይመስላል። በዚህ ታሪክ አያውቁ፣ ታሪክ አያውቁ፣ ታሪክ አይመረቁ። የተገፋቸው መትወሩ አይቀርም። እመኑ፣ ይሄ እውነተኛ እውነተኛ የእግዚአብሔር ስራ ነው። የተገፉትን እግዚአብሔር ሳያከብር ቀርቶ አያውቅም። በመጽሐፍ ቅዱስ በየትኛውም የቅዱሳን ሚዎች ተመልከቶ የተገፉትን ቀ ፈጃ ጊዜ ይሆናል እንጂ መክበሩ አይቀርም። መክበሩ አይቀርም። በየትኛውም ቢዎች ተገፍታችሁ ከሆነ በቀለኛ እግዚአብሔር የሚበቀልበት ቀን እንዲህ በጣም ለእግዚአብሔር አሳልፋችሁ ስጡ። መስቀሉ ክርስትና እሊ የማይጠቅሙ ተደርገው ተገፍተው ተወርውረው ነበር። ሶሱም የሚጠቅሙበት ግን መጣ። አንዳንዴ ሶስት መቶ ዘመን ሊሆን ይችላል ወገኖቼ፣ በጣም በርካታ ዘመን ሊሆን ይችላል። ግን ም ከእግዚአብሔር ጋር የሆነ ሳይጠቅም አይቀርም። ባቸው የምንጠቅምበት ቀን ይመጣል። ወዳጅ፣ ምናልባት በምን ላይ አልጠቀማችሁ ሊሆን ይችላል፣ እዚህ ያላችሁ ክርስቲያኖች በቃ ሳንጠቅም ልሞት ነው ማለት ነው ብላችሁ ሊሆን ይችላል። ግድ የለም አንድ ቀን ልትጠቅሙ ትችላላችሁ። በዚህ ዓለም እንኳን ባትጠቅሙ፣ በሰማይ በጣም ጠቃሚዎች ትሆናላችሁ።

የክርስቶስ መስቀል ለሶስት መቶ ዘመናት እንደሌለ ተቆጥሮ የኢየሩሳሌም ቆሻሻ መድፊያ ሆኖ ነበር። የቀረሙ እንኳን መስቀሉን ሊያወጡ በዛ ዘመን ክርስቲያኖች ራሳቸውን ክርስቲያን ለመጥራት ራሳቸውን በአምልኮ ለማጽናት የሚታገሉበት ዘመን ነበረ። በካታኮል ግበበነት ውስጥ እየኖሩ እየተሰደዱ እየተጨነቁ እየተገደሉ የሚኖሩበት ዘመን ነበረ። ለምንድ ነው ሶስት መቶ ዘመናት ሰው ጠፍቶ ነው ወይ እዳክሎ ያል ይህን እንኳን መስቀሉን ያወጡ ራሳቸውን የሚያስጠልሉበት ስፍራ ከላ ነበራቸው። በስደት ነበር የነበሩት፣ በመከራ ነበር የነበሩት፣ በመገደል ነበር የነበሩት፣ በሰማይትነት ነበር የነበሩት እና ለዚህ ነው መስቀሉንም ለማውጣት ፋታ ያላገኙት። እና ይሄ መስቀል ለሶስት መቶ ዘመናት ተምቆ ተጥሎ ተዋህዶ ነበር። አንደኛው የተደፋው ይሄ መስቀል ነው። ሁለተኛው የተደፋው ደግሞ ክርስትና ነው። ክርስትና በጣዖት አምልኮ ተተክቶ ነበረ። ክርስቲያን የተባለ ሽታቸው እንኳን ተጠምቶ ነበረ። ስለ ክርስትና የሚያወራ እየታከነ ይገደል ነበረ። ክርስትና አፍሮ፣ ጣዖት ከብሮ ይኖር ነበረ። ጣዖታትን ማምለክ ፋሽን ነበረ። እና ክርስትናም እየተገፋ ነበረ። ሁለተኛው ሦስተኛ የተገፋች ደግሞ የዚህም የመስቀል ታሪክ አንጸባራቂ ያደረገች አንዲት ሴት ናት። እሷም ቅድስት እሌኒ ናት። የሚገርማችሁ ይህቺን ሴት የተገፋች ነበረች በትዳሯ ስለታመነች ታመነች ፈንታ ባህሏ ያልታመነላት ሴት ነበረች። አመንዝራነትን በንጽህና በተጠበቀው ባህሏ ግን ያመነዘረች መስሏት ጥቂት ታግሶ ሳይጠይቃት ስራሽ ያወጣሽ ብሎ ባህር ላይ የጣላት ሴት ናት። ባል ይፈርዳል መታለማን እያወቀች እንዳታመነች ተቆጥራ ከሞቀ ቤቷ ከሰላ ንብረቷ የተባረረች የተገፋች መበረች፣ እቅድስትሌ እንግዲህ እነዚህ ሶስቱ ናቸው የተገፉ ያውቋቸው። በዚህ ታሪካቸውን መስቀል ቀን ታሪካቸውን እናነሳላቸው። የተወደዳችሁ ክርስቲያን ናች መስቀል የተገፋ የሆነው ክርስቶስ በዚያ ዘመን የተጠላ ስለነበረ ክርስቶስ ሥራ የሰራበት ታሪካችንን የቀየረበት ይህንንም መስቀል አይናቸውን ዳያዩ ታምራት ሲሰራ ሞት ሲያነሳ በዋታ ሲያቀና ድዌይ ሲፈው ሲያዩ ወደ መቃበር ነው ያወረት ቆሻሻነት አያ ያበረት እንደማይጠቅም የቆተሙት። ወገኖቼ ይሄ መስቀል እኮ ለክርስቲያኖች የነፃነታችን አርማ ነው የሆነው። የተወደዳችሁ ክርስቲያኖች፣ ልውድ ክቡር የሚሆን ሐዋርያ ጳውሎስ

ለኛ ለክርስቲያኖች ትምክህታችን ነው። ክርስትናን ለማያምኑ ኢየሱስ ክርስቶስና ያደረገውን የማዳን ስራ ለማይረዱ ሁሉ መስቀል መመኪያቸው አይደለም። መስቀልን ያዋርጉታል። መስቀልን እኛ እናከብረዋለን መመኪያችን እናደርገዋለን። ስለዚህ ነው ከክርስቶስ መስቀል በቀር ናያ። መስቀል የክርስቶስ ሕማማት መስቀል ዕፀ መስቀል መስቀል የኔና የእናንተ እውነትና ክርስቶሳዊ መከራ ሁሉ መስቀል ይባላል። ገች ለዚህ ነው መስቀሉን ተሸክም ሊከተለኝ የሚለው ይሄ መስቀል ለእኔና ለእናንተ መመኪያችን ነው፣ ምክንያቱም የድል አርማችን፣ ምክንያቱም የአሸናፊነት ኃይላችን ነው። ይህ መስቀል የተወደዳችሁ ክርስቲያኖች፣ አሸንፎን ለዘላለም አንበርክኮን የነበረው ዲያብሎስ በምን መሳሪያነት የተሸነፈ ይመስላችኋል? ከመስቀል በቀር ማሸነፍ ያነበረ አልነበረም እኮ ለዚህ ነው ሐዋርያ ቅዱስ ጳውሎስ ዲያብሎስን በመስቀል ላይ ጠርቆ ከመንገድ አስወግዶታል ይላል። አንዳንዶች ክርስቶስ የተገደለበት ይመስላቸዋል እኛ ግን እንዲህ እናምናለን እውነት ነው ኢየሱስ ክርስቶስ በመስቀል ላይ ሞቷል ነገር ግን በመስቀል ላይ ዲያብሎስ ተገድሏል። እውነት ነው ክርስቶስ በመስቀል ላይ እርቃኑ ተሰቅሏል። እኛ ግን እንዲህ እናምናለን ዲያብሎስ በመስቀል ላይ ተዋርዷል። ክርስቶስ በመስቀል ላይ ክብሯ፣ ኃጢአታችን በመስቀል ላይ ተጠርቋል። ለዚህ ነው አሁንም ቅዱስ ጳውሎስ ሥጋ

ወደ ሰማይ ጉዞ የጀመርንበት መሰላላችን ሆኗል። ለዲያብሎስ ለሰራዊቱ ወደ ሲኦል ወደ ገሃነመ እሳት የወረዱበት መውጊያ ሆኗል። ይሄ ነው የተናቀው ወገኖቼ፣ ይሄ ነው የተጣለው ወገኖቼ። ደግሞ ሌላ ነገር ንገራቸው። ይሄ መስቀል የከበረ የክርስቶስ የደሙ ማህተብ የተንጠላጠለበት ኮለ ወገኖቼ፣ ይህ መስቀል ምንኛ ሊናገሩለት የሚደንቅ መስቀል ወገኖቼ። አንድ ነገር ላስታውሳችሁ፣ በኦሬት የነበረች ያቺ የመድደ በኦሬት የነበረች ያቺ የፍየል ደም የሚረጭባት ታቦት እንኳ እንዴት በክብር እንደነበረች ትዝ ይላችሁ። ያቺ ጥላ የነበረች መሠዊያ ያቺ የበሬና የፍየል ደም የተረጨባት እንኳን እንዴት ባለ ክብር ነበረች መሰላችሁ። በፊቷ የሰጉላት ነበረ፣ በታቦቱ ፊት ሰግደው ነበረ ወገኖች። እንዴት በክብር ነበረች ይላል ቅዱስ ጳውሎስ ያችኛዋ ጊዜያዊ ስርየት ያሰጠችዋ በክብር ከነበረች ዘላለማዊ ስርት የሰጠን የክርስቶስ ደም የፈሰሰበት ይሄ ክቡር መስቀል ማ እንደ ተከበረ አይደለም ወገኖቼ። ይህን ሊያዋርድ ደሚችላለ ክርስቲያን ይኖራል። ደራው የፈሰሰ ወገኖቼ። ለዚህ ነው ቅዱስ መስቀል መሰዊያ